ዓለም አቀፋዊ ጉዳዮችን በስፋት ወደምንቃኝበት ዓለም አቀፍ ትንታኔ መሰናደው ነው የምንሻገረው በዓለማችን የሀገራት ግንኙነት የሚመራበት ቅኝት ከሁለተኛው የዓለም ጦርነት ወዲህ ይፋ በሆነው ሩልስ ቤዝድ ኦርደር በተሰኘው ና የምዕራባውያን ጥቅም በሚያስጠብቅ አካሄድ ነው በሚባለው ስርአት የሚያልፍ ነው። ይህ የተባበሩት መንግስታት ድርጅትን የመሳሰሉ ግዙፍ ተቋማትን መሳሪያ አድርጎ የሚጠቀም ስርአትን በዋናነት እናስጠብቋለን በሚሉ ምዕራባውያን ሀገራት ሲሸራረፍ ዓለም አመልክቷል። ይሁን እንጂ አዲሱ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስልጣን ከተረከበ ወዲህ ነገሮች ከዚህም ተባብሰዋል እየተባለ ነው። የዛሬው አለም አቀፍ ትንታኔ ዘገባ ትኩረትም በዚህ ርዕሰ ጉዳይ ላይ አድርጓል። አዘጋጁ ደግሞ መርሻ ካሌ ነው። የቀደመው አሮጌ ሃሳብ በመስኮቱ ወደ ውጭ ተወርውሮ በአዲስ መተካቱን የገለጹት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዩክሬን ላይ የያዙት አቋም፣ የቀድሞ የንግድ አጋሮቻቸው ካናዳና አውሮፓን ጨምሮ በሀገራት ላይ የጣሉት የማያፈናፍን ቀረጥ አሜሪካ ፈርስት ወይም አሜሪካ ትቅደም የሚለው የብቻ ጉዞ መርሃቸው ሌላው ዓለም እንጦርጦስ ቢወርድ እንደማይገዳቸው ማሳያ መሆኑን በርካቶች ይስማሙበታል። ባለፈው ወርሃ የካቲት በጀርመን ሙኒክ በነበረው የጸጥታ ጉባኤ ላይ የተገኙት የሀገሪቱ ምክትል ፕሬዚዳንት ጄምስ ዴቪድ ቫንስ አውሮፓውያን መንግስታት ከአክራሪ ብሔርተኛና ጸረ ስደተኛ ፓርቲዎች ጋር አለመስራታቸው በአህጉሪቱ ምን ያህል የሽንገላ አስተዳደር እንደ ተስፋፋ ያሳያል ነበር ያሉት። የሰውየው ንግግር የትራምፕ ሜክ አሜሪካ ግሬት አጌን ወይም አሜሪካን ዳግም ወደ ታላቅነቷ መመለስ የሚለው እሳቤ የትኛውንም አይነት ልዩነት የማይቀበለውና ዓለም አቀፋዊነትን መርህ ያደረገ አመራር ያላቸው አውሮፓውያንን እንደ አጋር እንደማይመለከት ያረጋገጠ ነበር። ይህ ትራምፕ በዓለማችን ሰፍኖ የነበረውን ዓለም አቀፍ ህግ በከፊልም ቢሆን ይተገብርበታል ተብሎ የሚታሰበው ስርዓት በማስቀረት ጉልበተኛው ጉልበት የሌለውን የሚውጥበትና ከሚጠበቀው በላይ መስጠት የማይችል ደካማ ሀገር ቤሳቤስቲን የማያገኝበት ግንኙነት ለማስፈን ያላቸውን ፍላጎት ያሳያል። የዘመናዊ ዓለም አቀፍ ግንኙነት መሰረት እንደሆነ የሚነገርለትና ከአውሮፓውያኑ 1940ዎች ወዲህ ያለውን ሩልስ ቤዝድ ኦርደር የተሰኘ መርህ የሚተገብርም ነው። ምንም እንኳን ይህ መርህ በቃል ደረጃ አላማው በዓለማችን መረጋጋት በጋራ መስራትና ተገማች የሆነ ጥሩ ግንኙነት በሀገራት መካከል እንዲኖር የሚያደርግ አይነት ነው ቢባልም፣ በመርሆች ላይ የሚመረኮዝና በተለይ የድሀ ሀገራትን ፖለቲካዊ ምጣኔ ሀብታዊና ዓለም አቀፋዊ ግንኙነት በአንድ አጥር ውስጥ ከቶ የሚቆጣጠር ነው በሚል የፖለቲካ ሳይንስ ጠበብት አጥብቀው ይተቹታል። ከሁለተኛው የዓለም ጦርነት ወዲህ እያደገ የመጣውና በሀያላኑ ሀገራት ፍላጎት ላይ ተመስርተው በወጡ ህጎችና በሚዘውሯቸው ዓለም አቀፍ የዳቦስም ባላቸው ተቋማት የሚቆጣጠሩት እንደሆነ ነው ምሁራን የሚገልጹት። እንዳብነትም የሀገራቱ ሉዓላዊነትን ነፃና የማንም ጣልቃ ገብነት የሌለበት ሀገረ መንግስትን፣ የግዛት አንድነትና ዓለም አቀፍ የግጭት አፈታት ዘዴን ከኃይል ይልቅ ዲፕሎማሲያዊ ለማድረግ የተቋቋመው የተባበሩት መንግስታት ድርጅት እነዚህ ዓላማዎቹ በምዕራባውያኑ ሀገራት የተጠመዘዙባቸው አጋጣሚዎችን ያነሳሉ። ይህ አሜሪካና አውሮፓውያን አጋሮቿ ሩልስ ቤዝድ ኦርደር ወይም መመሪያዎችን መሰረት ያደረገ መርህ ሰላም፣ ዲሞክራሲ፣ ሰብአዊ መብትና ምጣኔ ሀብታዊ መረጋጋት ያሰፍናል በሚል ሽንጣቸውን ይዘው ቢከራከሩለትም ጥቅማቸውን ለማስጠበቅ ይህንኑ መርህ ተከትለው ያፈረሷቸው መንግስታትና የጣሷቸው ዓለም አቀፍ መርሆች መኖራቸውን ብዙዎች ይከራከራሉ። በተለይም ልዕለ ሀያል እንደሆነች የሚነገርላት አሜሪካ የዓለማችን የበላይ መሆኗን በአንድም በሌላም መንገድ ማሳየት ከቻለችበት የሁለተኛው የዓለም ጦርነት ወዲህ የመጣው ይህ የዓለም አቀፍ ግንኙነት መርህ ዋሽንግተንና አጋሮቿን የሚያጸድቅ ከእነርሱ አንጻር የቆሙ ሀገራትን ደግሞ እንደ መናፍቅ የሚቆጥር መሆኑን የምድራችን ደቡባዊ ክፍል የያዙት ሀገራት ይገልጻሉ። ይህ ሩልስ ቤዝ ዶርደር ወይም መመሪያዎችን መሰረት ያደረገ መርህ መተግበር ከጀመረ ወዲህ የዋይት ሀውስ አመራሮች የማይነጥፍ ዲፕሎማሲያዊ ምጣኔ ሀብታዊና እንደ አስፈላጊነቱ ወታደራዊ ድጋፍ እንዲደረግለት መትጋታቸው የሌሎቹ ሀገራት ህሳቤ ምክንያታዊ መሆኑን አመላካች ነው ይላሉ ተንታኞች። በዚህ ቅኝት የዶናልድ ትራምፕን ሁለተኛ የስልጣን ዘመን የሚዳስሱት አሜሪካዊ የፖለቲካና የምጣኔ ሀብት ተንታኝ ፍራንሲስ ፉኩያማ ሊበራል ዲሞክራሲ ሩልስቤዝ ኦርደርን አሸንፎ መውጣት እንደቻለ ማሳያ ነው የሚል ሀቲት ያቀርባሉ። ትራምፕ ለዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የተጠቀሙትን ከሩሲያ ጋር በገባህበት ግጭት የመጫወቻ ካርዱ እጅህ ላይ አይደለም፣ እናም እገዛችንን ከፈለግ የሀገርህን ተፈጥሯዊ ሀብቶች እንደፈለግን ፈለግን እንድንቧችርበት መፍቀድ ይገባሃል የሚል ንግግርም እንደማኝ ይጠቅሳሉ። ይህ የትራምፕ ንግግር ትልልቆቹ ዓሣዎች ትንንሾቹን ባሰኛቸው ሰዓት ሊይጧቸው እንደሚችሉ ማሳያ ነው። ምናልባትም የራሳቸውን አካሄድ እንደሚከተሉ የሚገልጹት ትራምፕ ግን በነጻ የሚገኝ ሉዓላዊነት የለም የሚል አቋም ነው የሚያንጸባርቁት። ከነጩ ቤተ መንግሥት ካስወጧቸው ጆ ባይደን በተለየ በተገቢው ጊዜና ቦታ ኃይል መጠቀም ትክክል መሆኑን አምነው ቀጥተኛ አካሄድ ከመጠቀማቸው ውጪ ሰላምን ለማስፈን ባላቸው ተነሳሽነት የተሻሉ እንደሆኑም ይከራከራሉ። ጋዛ ሰርጥን ከፍልስጤማውያን ለመቀማት የሄዱበት ጥግ ግን የ79 ዓመቱ አዛውንት ከሚገልጹት ማንነታቸው በተቃራኒ የፈለጉትን ሁሉ በኃይል መቀማት ላይ እንደሚያተኩሩ ያሳያል ይላሉ ተቺዎቻቸው። በአይርላንድ ደብሊን ትሪኒቲ ዩኒቨርሲቲ የዓለም አቀፍ ሰብአዊ መብቶች ሕግ ምሁር ፕሮፌሰር ማይክ ቤከር ትራምፕ ዩክሬንን ይከዱበትና ዓለም አቀፉን የግዛት ሉዓላዊነት መርህ ለማስከበር ያሳዩት ዳተኝነት የእስራኤልን ጥቅሞች ለማስከበር ካሳዩት ቁርጠኝነት ጋር ሲነጻጸር መሪዎቻቸው ጥቅም ላይ ብቻ ያዘነበለ መሆኑን ያሳያል ይላሉ። ከዓለም አቀፍ የትብብር መሪ ይልቅ ተጽዕኖን መሠረት ያደረገው አካሄዳቸውም ሁሉን አቀፍ ለሆነው እሳቤ ያላቸውን ተቃርኖ ቁልጭ አድርጎ ያሳያል ባይም ናቸው። በቅርቡ ከአውሮፓውያን አጋሮቻቸው ጋር የገቡበት እሰጥ አገባና ለሩሲያው መሪ ያሳዩት ቀረቤታ ትራምፕና ቪላዲሚር ፑቲን የአንድ መጫወቻ ካርድ የላይና የታች ገጾች ናቸው አሰኝቷል። ሩልስ ቤዝድ ኦርደር ወይም መመሪያዎችን መሠረት ያደረገው መርህ የምዕራባውያኑን ጥቅም ለማስጠበቅ የተሠራ አካሄድ ነው ለሚሉት፣ ሩሲያ ቻይናና ሌሎችም የዓለማችን ሀገራት ግን ይህ የትራምፕ አካሄድ በደስታ የሚቀበሉት ይመስላል። ያም ሆኖ ከዚህ ቀደም የሚታዩት የሀገሪቱ አካሄዶች ግን የማይቀየሩ ናቸው ይላሉ ታዛቢዎች። በአውሮፓውያኑ 2003 በሳዳም ሁሴን ላይ የቋጠረችውን የዘመናት ቂም ለመወጣት ኢራቅን የወረረችበት ባሻት ቦታ የሀገራት ድንበርና ሉዓላዊነት ሳይገታት ሽብርተኛ ያለቻቸውን አካላት ለመምታት የምትጓዝበት ርቀት በዶናልድ ትራምፕ አስተዳደርም ዋሽንግተንን የሚገዛት የዓለም ሕግ እንደሌለ ማሳያዎች ሆነው ተጠናክሮ ይቀጥላሉ። የዓለም አቀፉ የወንጀለኞች ፍርድ ቤት አባል ያልሆነችው አሜሪካ ለዓለም ሰላም መቆሟን ምድር ተስማ ሰማይ የሚያደምጥ ብትልም እንደ እስራኤል ባሉ ሀገራት ላይ የወጣውን የፍርድ ቤት ውሳኔ ከመሬት የምትደባልቅበት አቅሟ ይህንን ያስረግጣል። በጋዛ ሰርጥ የተፈጸመውን የፍልስጤማውያን ጭፍጨፋ መነሻ በማድረግ በኔታንያሁ እና በቀድሞ የመከላከያ ሚኒስትር ዮአፍ ጋላንት ላይ የወጣውን የእስር ማዘዣ በመቃወም ለቴላቪቭ ያላቸውን የማያወላዳ ድጋፍም ትራምፕ አረጋግጠዋል። በተለይ ለተቃውሟቸው የሰጡት ምክንያት ዓለም ቢጥመውም ባይጥመውም የሀገራቸውን ፍላጎት ከመቀበል ውጪ አማራጭ እንደሌለው ያመላከተ ነው። የዓለም አቀፉን የወንጀለኞች ፍርድ ቤት ውሳኔ የተቃወምነው፣ አሉ ትራምፕ። ውሳኔውን የተቃወምነው ሕግን ያልተከተለ መሠረተ ቢስና የአሜሪካና የአጋሯን የእስራኤል ጥቅም ለመንካት ያለመ ብቻ ስለሆነ ነው። ይህ አካሄድ አሜሪካና አጋሮች የምትላቸው ሀገራት ዓለም አቀፉን የሰብአዊ መብት ሲጥሱ የተባበሩት መንግስታት ድርጅት ውሳኔዎችን ሲያደናቅፉ ለምን የሚላቸው ኃይል ሊኖር እንደማይችል ማሳያ ነው ይላሉ ምሁራኑ። በተለይ የሀገራቸውን ጥቅም በማስጠበቅ ረገድ ከየትኛውን ወገን ጋር ግጭት ውስጥ ቢገቡ፣ የትኛውም ወዳጅ ቢያኮርፍ እንደማይገዳቸው ያሳዩት ዶናልድ ትራምፕ ለሁለት ወራት የሶስት ቀናት ዕድሜ በቀረው የሁለተኛው ስልጣን ዘመናቸው ጅማሬ በሚገባ አሳይተውታል። ዓለም አቀፍ ህግ ለሁሉም ሀገራትና መንግስታት በእኩል ካልተተገበረ ምድራችን አደገኛ የሆነ ጽንፈኝነት ይፈጠርባታል የሚሉት የዓለም አቀፍ ግንኙነት ልሂቃን ናቸው ምሁራኑ። ይህ የእስራኤል የጋዛ ሰርጥና የፍልስጤማውያን ወይም የዩክሬን ጉዳይ አይደለም፣ እንዳጠቃላይ የሰው ልጅ ክብር ጉዳይ ነው እንጂ ሲሉም ይከራከራሉ። እንግሊዛዊ የጂኦፖለቲክስ ተንታኝ ዶክተር ሄለር ሁሉንም የሰው ልጅ የሚጠብቅ ስርዓት አልሰፈንም ማለት ዓለማችን የሚያጋጥማት ቀጣዩ ቀውስ ወይም ግዙፍ ጦርነት በደጅ እንደቆመ ማሳያ ነው ይላሉ። የደቡብ የምድራችን ክፍል ተብሎ የሚጠቀሰው በምዕራቡ ላይ የሚኖረው የተበዳይነት ስሜት ዓለማችን ህግ ሳይሆን ኃይልነው የሚገዛት እናም ሀያላነው የደረሰበት አቅም ላይ መድረስ ይገባል የሚለው አቋም እንዲያንጸባርቁም ያደርጋቸዋል ተብሏል። የኒውክለር ኃይል ባለቤት ለመሆን የሚደረገው የደፈጣ ሩጫም ምድርን የዛፍ ላይ እንቅልፍ እንድትተኛ ያደርጋታል። በነጩ ቤተ መንግስት ያሉት አዛውንት ግን ይህን ሩጫ የሚያስቆም ሳይሆን የሚያፋጠን እርምጃ እየወሰዱ ነው።